ሁላችን ግለጽ ዮሐንስ ራእይ ምዕራፍ 2 ቁጥር 11 ላይ የምናገኘው በሰምሬንስ ለሚገኘው የቤተ ክርስቲያን መልአክ የቤተ ክርስቲያናት አለቆች እንደየ ጉድለታቸው ጉድለታቸውን እንዲሞሉ እንዳላቸው ተጋድሎ ብጽህናቸው ቅዱስናቸው እንዲገለጥ እግዚአብሔር መንፈስ ቅዱስ የነገራቸው ያስተላለፈላቸውን መልእክት እናገኛለን። በእግዚአብሔር ቤት ውስጥ እግዚአብሔርን ስናገኝ እግዚአብሔር ንፉግ አምላክ አይደለም። በመልካም ነገራችን ያመሰግነናል፣ ክብርን ያድለናል። በጉድለታችን ደግሞ አባት ነውና አባት ልጁን እንዲቀጣ እንዲገስጽ ይገስጸናል፣ ይቀጣናል። ከፍቅሩ ከእቅፉ እንዳንጠፋ ከበረከቱ እንዳንርቅ ስለሚፈልግ ጉድለታችንን እንድንሞላ በመምህራን አድሮ በቅዱሳት መጻሕፍት ይመክረናል ያስተምረናል ይገስጸናል እነዚህ የቤተ ክርስቲያን አለቆች በአገልግሎታቸው ምእመኑን በሚገባ እንዲያስተዳድሩ እንዲመሩ ለመንግሥተ እግዚአብሔር እንዲያበቁ ነውና ስልጣኑ የተሰጣቸው ስልጣኑ ምድራዊ አይደለ ሰማያዊ ስጋዊ አይደለ መንፈሳዊ ጊዜያዊ አይደለ ዘላለማዊ ከእግዚአብሔር የተቀበሉት ስልጣን ነውና በዚህ ስልጣናቸው እግዚአብሔር ደስ የሚሰኝበትን ስራ ሰርተው ከክብር ወደ ክብር እንዲሸጋገሩ በጸጋ ላይ ጸጋ እንዲጨመርላቸው የመጨረሻው የእግዚአብሔር የሆነው ሽልማት መንግስቱን ለመውረስ እንዲበቁ እግዚአብሔር የነገራቸውን ነገር እናገኛለን። በሁለተኛነት የተነገረው የመጀመሪያው የኤፌሶኑ አለቃ ከተነገረው በኋላ በሴምሬኔስ የሚገኘው የቤተ ክርስቲያን መልአክ ስሙ ሄሬኒዮስ የተባለ በሁለተኛ ስሙ ያሳ ተብሎ የሚጠራው ስላለው ጉድለት ተነግሮት እንዲጸና እግዚአብሔር መክሮታል። መከራህን፣ ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የጎደለውን ነገር ነግሮት እግዚአብሔር የሰጠውን ጸጋ በጸጋው ደግሞ ማገልገሉን ገልሶለት ይህን ባለጠግነቱን ከገለጸለት በኋላ ብዙ መከራ እንደሚደርስበት፣ አማኞች ሳይሆኑ አማኝነን የሚሉ በልባቸው እግዚአብሔርን ሳያምኑ በአንደበታቸው የእግዚአብሔርነን የሚሉ ጉድለታቸውን ገልጾ ከእነርሱ ማታደል እንዲጠበቅ መክሮት፣ ለአስር ቀን ያህል በመታሰር ሰማዕትነት ተቀብሎ ክብርን እንደሚያገኝ ገልጾለት፣ በዚህ ሁሉ ውስጥ ግን በአገልግሎቱ ግሎቱ እንዲጸናን የነገረው በመጽሐፍ ቅዱሱ ላይ በግልጽ የተቀመጠ ታሪክ ስለሆነ በቤታችሁ ገብታችሁ መጽሐፍ ቅዱስ ክፍሉን አንብቡት። ለሌሎቹም የቤተ ክርስቲያን መልአክ፣ መልአክ ማለት አለቃ፣ ጠባቂ፣ እረኛ ማለት ነው። በዚህ አገባቡ የቤተ ክርስቲያን መሪ ማለት ነው። የተላለፈላቸውን መልእክት አንብቡት። በዛ ውስጥ ራሳችንን ስለምናይበት ጉድለታችንን ስለምንሞላበት ደውያችንን ስለምንፈውስበት የእግዚአብሔርን ቃል ማንበብ ያስፈልጋል። ይሄ ሰው የተነገረው የመጨረሻው ማሳሰቢያ ወኩን መሀይምነ እስከ ለሞት እስከ ሞት ድረስ እስከ መሞት ድረስ በስጋ መከራ ተቀብሎ ነፍስ ከስጋ መለየት ይሄ እስኪደርስ ድረስ ሁለት ሞት ስላለ በኃጢአት መሞት ከእግዚአብሔር በመለየት የሚመጣ ሞት፣ ከክብር የሚያዋርድ ዘላለማዊ ሞት ስላለ በዚህ ያለ ሞት አይደለም። ሰው የእግዚአብሔር በመሆን ይሄን ሞት ያሸንፈዋል። በሁለተኛው ሞት ላይ ስልጣን አለ። የእግዚአብሔር ልጅ በሁለተኛው ሞት አይሞትም። ሁለተኛው ሞት ከእግዚአብሔር መንግስት ውጭ ይመጣል። ከፍቅር ውጭ መሆን በዚህ ሞት ላለመሞት ሃይማኖትን ማጥናት የእግዚአብሔር መሆን ያስፈልጋል። ይሄ ሰው እስከ ሞት ድረስ ታመን የተባለው ለሁላችን የማይቀረው የነፍስ ከስጋ መለየት በዚህ የምታገኘው ክብር አለና ሞትን ተ መከራን፣ ተሰቀህ የሚደርስብን ስራት፣ ግርፋት ስለ ሃይማኖት የሚሆነውን ነገር ፈርተህ ወደኋላ ኋላ እናትሸሽ፣ ጸንተህ ኑር በማለት ነው የተመከረው። በዚህም ደግሞ የህይወትን አክሊል እሰጣለሁ። የህይወት አክሊል የተባለ የእግዚአብሔር መንግስት ነው። የእግዚአብሔርን መንግስት መውረስን ታገኛለህ። ክርስትና መጽናትን ይጠይቃል። በዚህ ኃይለ ቃል መነሻነት እንድንማማር ያስፈለገበት ምክንያት በአርባ በሰማንያ ቀን የጀመርነው የክርስትና ሕይወታችን እስከ ምን ድረስ መጽናት እንዳለበት እንድንረዳ በመረዳትም ደግሞ የምናገኘውን ክብር ተስፋ ለማድረግ እንድንኖር ያነጊየው ጸንተን እንድንኖር ቅዱሳት መጻሕፍት ይመኩ። በማግኘት፣ ማጣት፣ በሀብት፣ በድህነት፣ በጤና፣ በበሽታ የምንለውጠው ክርስትና መኖር የለበትም። ክርስትናችን በጊዜ ሁሉ የጸና ሊሆን ያስፈልጋል። ለእግዚአብሔር መታመናችን፣ በፈቃድ እግዚአብሔር መመላለሳችን፣ ለማዕተባችን ለክርስትናችን ጽኑዓን መሆናችን በሁኔታዎች መለዋወጥ የሚለወጥ መሆን የለበት። አንዳንዶች በችግራቸው ጊዜ ነው ወደ እግዚአብሔር የሚቀርቡት። አንዳንዶች ደግሞ ደስ ባላቸው ጊዜ ነው ወደ እግዚአብሔር ቤት የሚመጡት። አንዳንዶች በጎደላቸው ጊዜ ነው እግዚአብሔርን የሚያስታውሱት። አንዳንዶች ደግሞ በሞላላቸው ጊዜ ሞልቶልናል ብለው ባሰቡ ጊዜ ነው እግዚአብሔርን የሚያስታውሱት። በክርስትና ሕይወት ስንኖር ግን በሁሉም ሕይወታችን ከእግዚአብሔር ጋር መኖር ያስፈልጋል። በሁሉም ሕይወታችን በስራ ገበታችን፣ በትዳራችን፣ በማህበራዊ ሕይወታችን እኛ የእግዚአብሔር መሆናችን ብርሃናችን ሊገለጥ ያስፈልጋል። እስከ ሞት ድረስ መታመን መጽናት ያስፈልጋል። ይህ ነው ክብርን የሚያስወርሰን። ይህ ነው የክብርን አክሊል እንድንጎናጸፍ የሚያደርገን። በቅዱሳት መጽሐፍት የምናነበው በባህሪው ቅዱስ የሆነ አምላክ እግዚአብሔርን በማክበራቸው የጸጋ ቅድስና ተሰጣቸው፣ ቅዱሳን የተባሉ አባቶቻችን፣ ቅዱሳት አንስ ተብለ የከበሩ እናቶቻችን ለዚህ ክብር የመብቃታቸው መነሻው ጽንዓታቸው ነው። መታመናቸው ነው። በሁኔታዎች ክርስትናቸውን አለመለወጣቸው ነው። እስር ቤት እግዚአብሔርን አመስግነዋል።

በእስር ቤት ዘምረዋል፣ ከእስር ቤቶችን አገልግለዋል። በህይወታቸው ውስጥ የሚገጥማቸው ነገር እግዚአብሔርን አላስረሳቸውም፣ አላዘነጋቸውም፣ ጸንተው ኖረዋል። ስለዚህ የቅድስና መሰረቱ ጽንዓት ነው፣ መታመን ነው። እያንዳንዳችን የተሰጠን የእግዚአብሔር ልጅነት መታመንን ይፈልጋል። ልጅ ለአባቱ ታማኝ መሆን አለበት፣ የአባቱ ወራሽ ለመሆን የአባቱን በረከት ለማግኘት። እና ሰው ብቻ አይደለንም፣ ክርስቲያኖች ነን። ሰው ብቻ አይደለንም፣ ከሰው በላይ ከብለናል። የእግዚአብሔር ልጆች ተብለናል። አለማትን ሁሉ የፈጠረ ጌታን አባት ብለን የመጥራት ስልጣን ተሰጥቶናል። ለዚህ ክብር ያደረና አምላካችን ክብር ምስጋና የደረሰው። አመስግኑት እስኪ እግዚአብሔርን። የአምላክ እናት እናታችን ነች። ሰአሊ ለነ ቅድስት ብለን የመማፀን ስልጣን አለን። በረከቷ ለሁላችን ይለሰል እና መስግናት ወላዲተ አምላክን ይሄ ክብራችን ጸንቶ እንዲኖርልን እኛ ጽኑ አልሆ ያስፈልጋል። ታጋሾች ልንሆን ያስፈልጋል። የተወሰኑ ነጥቦችም የሚል እስኪ እስከ ሞት ድረስ ታማኝ ለመሆን የሚያስፈልጉ ነገሮች ምንድን ናቸው? እንዲሁ በፉከራ በክርስትና መጽናት አይቻልም። እንዲሁ በሶሻል ሚዲያ ዘራፍ በማለት ክርስትና መጽናት አይቻልም። የክርስትና ጽንዓትን ለማግኘት ከኛ የሚጠበቅ ነገር አለ። ልንሰራው የሚገባ፣ ልናከናውነው የሚገባ፣ ልንተገብረው የሚገባ ነገር አለ። ክርስትና የተግባር ህይወት ነው። በተግባር የሚገለጽ ነው። ኑሮ ነው። እውቀት አይደለም። ክርስትና ባወቅነ የምንኖርበት ነው፣ የምንተገበው ነው። ስለዚህ ይህ የቤተ ክርስቲያን መልአክ የሚደርስበት መከራ ስለ ክርስትና ያለው ጣውደግ ከአገልግሎት እንዳያዘናጋው፣ ከውጫው እንዳያደናቅፈው፣ ከክልል እንዳያወርደው እስከ ሞት ድረስ

ይገኛ ያጎደልን የምንሞላበት ያጠፋን የምናስተካክልበት ከትናንት ስህተታችን የምንታረምበት ወደ እግዚአብሔር ለመቅረብ የምንተጋበት ዕድል ነው። ከትናንት ዛሬ የተሰጠን የትናንት ስህተታችን እንድናድር ነው። በትናንት ስህተታችን እንቀጥል አይደለም። ስለዚህ እስከ ሞት ድረስ ለመታመን ጉድለታችንን ለመኖር በመሙላት ለምንው የልገናያ የሚያስፈልገው ነገር እስከ ማለት ድረስ ለመታመን የሚረዳን ነገር ቃል እግዚአብሔር ነው። የእግዚአብሔር ቃል የጠመመ ልቦናችንን ያቀናል፣ ማንነታችንን ያስተካክላል፣ ታሪካችንን በደግ ይለውጣል። እግዚአብሔር ደስ የሚሰኝበት ማንነት እንዲኖረን ይሰራናል፣ ያስተካክለናል። እኛነታችን ለእግዚአብሔር የተመቸ ያደርገዋል። ስለዚህ ለመታመን እግዚአብሔርን ቃል ምግብ ማድረግ ያስፈልጋል። ጌታ በወንጌል የገለጸልን እውነት ምንም ነው? አርባ ቀን አርባ ሌሊት ለእኛ ስርዓትን ሲሰራልን ከጾመ ከጸሌ በኋላ በጀተናውስጥ የገለጠው ነገር ይ ነው። በማቴዎስ ወንጌል ምዕራፍ አራት ላይ የምናነበው ሰው ለእንጀራ ብቻ አይኖርም ከቃሉ ጋር ናችሁ። በምን ብቻ አይኖርም? በእንጀራ አይኖርም አላለም በእንጀራ ይኖራል በእንጀራ ይኖራል ሰው በስጋ ነገር ግን ጌታ የተናገረው በእንጀራ ብቻ አይኖርም ያለው ስለዚህ ተጨማሪ ምን ያስፈልገዋል የነፍሱ ምግብ ያስፈልገዋል? በስጋማ በእንጀራ ብቻ ይኖራል በስጋው ምን ሆኖ ጠግሞ በነፍሱ ቢራብ ሰው አለምን ሁሉ ቢገዛ ነፍሱን ቢያጠፋ ምን ይኖረዋል ምን ይጠቅመዋል እንዳለ ጌታ በስጋ ጠግቦ በነሱ የተራለ ሰው የተጎዳ ሰው ነው። እግዚአብሔር ከዚህ ጉዳት ይጠብቀን። ስለዚህ ነፍሳችን የተራለች እንዳትኖር ፀንተን ለመኖር የእግዚአብሔር ቃል ያስፈልገናል። በእግዚአብሔር ቃል ፈቃዱን እናውቃለን። በእግዚአብሔር ቃል ፈቃዱን ለመፈጸም ብርታት እናገኛለን። ጌታ ደቀ መዛሙርቱን ከተለያየ ግብር ከጠራቸው በኋላ ወደ አገልግሎት አላስተማራቸውም፣ ለመጽናት የሚረዳቸውን ቃልን አስተምሯቸዋል። የቃልን ሰምተዋል፣ የእጁን ታምራት ተመልክተዋል፣ ለጽናት የሚረዳቸው ነገር ላይ ተግተዋል። ስለዚህ ጽናት ነው። ፈሮቹ ድሩ ጥባን ልብ ነው። ድፍቶቹ ነው። በአደባባይ ላይ ቆመው ነገር ክርስቶስን የባህሪ አምላክነቱን የሚገልጡ የሚመሰክሩ ሆኑ። የእግዚአብሔር ቃል ይንድፈት ይሰጣል ስለ እግዚአብሔር እንድንመሰክር፣ ስለ ቤተ ክርስቲያን እንድንመሰክር፣ ስለ ወሬት አምላክ እንድንመሰክር አቅም ይሰጠናል። ስለዚህ በመጽናት የእግዚአብሔርን ቃል መግባችን ማድረግ፣ ቅዱሳት መጽሐፍትን ማንበብ፣ እንዳለ ጉባኤ በእግዚአብሔር ቤት ተገኝተን የእግዚአብሔርን ቃል መስማት፣ በሰማኑ ቃሉ መኖር። ዛሬት ችግር ነው። መምህር አድናቂ፣ ዘማሪ አድናቂ፣ ጉባኤ አድናቂ፣ በሷል ክርስትና አድንቆት አይደለም ማለት ነው። ባህሪያት ያደንቋቸው አለም ክብር ያገኙት ባህሪያት ትምህርት የፀኑት ናቸው። ባህሪያት ትምህርት የኖሩት ናቸው። ስለዚህ ጉባኤ አድማቂዎች ብቻ ሳንሆን በተማሪ ቃለ እግዚአብሔር በመጽናት እስከ ሞት ድረስ የምንታመንበትን ጸጋ እናገኛለን። ብዙ ህጉ ያነብብ መዓልተ ወሌሊተ የእግዚአብሔር ህግ በቀንና በሌሊት የሚያነግሰው በውሃ ዳር እንደተተከለች መልካም ፍሬ እንደምትሰጥ ዛፍ ይሆናል። ቅዱስ ዳዊት በመዝሙረ ዳዊት መዝሙር አንድ ላይ የእግዚአብሔርን ህግ ዘወትር የሚሰማ የእግዚአብሔርን ቃል ዘወትር የሚሰማ ህጉን የሚያዳምጥ የሚማር ሰው በውሃ ዳር እንደተተከለ ዛፍ ፍሬ ይሰጣል። ዚህ በማቴዎስ ወንጌል ምዕራፍ ሶስት ላይ ፍሬ የሚሉ ዛፍ ይቆረጣል፣ ወደ እሳት ይጣላል ይላል። ስለዚህ ህይወታችን ፍሪያል ባንዳሁን መንፈሳዊ ፍሬ እንድናፈራ በሃይማኖት መጽናትን እንድንችል የእግዚአብሔርን ቃል ለመስማት መንፈስ ያስፈልጋል። ቅዱሳት መጽሐፍት ቅስና ከሰማለት ቅዱሳን ለሰማዕትነት ያነሳሳቸውን ጉዳይ እንረዳለን። እንዲጸኑ ያገዛቸው ምንድን ነው? በጸሎታቸው በጾማቸው በዛ ሁሉ መከራ ውስጥ ጸንተው እንዲኖር ያገዛቸው ምንድን ነው እንረዳለን። የእግዚአብሔር ቃል መስማት ነው። መጽሐፍ ራሳችን የምናየበት ጉድለታችንን የምንወላበት ቆሻሻችን የምናስወግድበት ወደ ውስጥ ለማየት ወደ ራስ ለማየት የሚያግዘን ነው። ስለዚህ እስከ ሞት ድረስ ለመታመን የእግዚአብሔርን ቃል መስማት በእግዚአብሔር ቃል መኖር ያስፈልጋል። ሁለተኛ እስከ ሞት ድረስ ለመታመን በጾም በጸሎት መትጋት ያስፈልጋል። ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ረድኤት እግዚአብሔር እንድናገኝ በረከት የእግዚአብሔር የሆነ በእኛ ላይ እንዲያድርብን እግዚአብሔር መንፈስ ቅዱስ ከእኛ ጋር ሆኖ ስራውን እንዲሰራ ኃይል የምናገኝበት እንቅፋት የምንወገድበት ካለው ወቅን መከራ የምንጠበቅንበት ያው ወቅን መከራ ድን ማድረግ ኃይል የምናገኝበት ከእግዚአብሔር ጋር ታምን ምንድነው የሚረዳን ነው። ተገዙ ወጸልዩ ከመኢትባ ውስጥ ተመንሱት። ወደ ፈተና ወደ መከራ ወደ ክምደት ወደ ገሃነመ እሳት እንዳትገቡ ተግታችሁ ጸልዩ። ስለዚህ እንዳትገቡ ማለት በዛ ወድቃችሁ ተሰናክላችሁ እንዳትቀሩ፣ እስከ ሞት ድረስ ስለመታመን የጸሎት ሆድ ያስፈልጋል። ውዳሴያን መድገን በቤተ ክርስቲያናችን ሶስት አይነት ጸሎት አለ። የግል ጸሎት፣ የቤተሰብ ጸሎት፣ የማህበር ጸሎት አለ። በየግላችን ወላጆች ከልጆቻችሁ ጋር ሆናችሁ ጸልዩ። ባል ሚስት በአንድነት ጉዳሴ ማርያም ይገኙ። ፍቅራችሁ ይጸናል፣ ህብረታችሁ ይጸናል፣ መከባበራችሁ ይጸናል። የክርስቲያን ሽንት ትንሿ ቤተ ክርስቲያን የሚያፈሉ አንዱ ተግባር ይሄ ነው። የቤተ ክርስቲያን የቤተሰብ ጸሎት ሲኖር በአንድነት ቅዱሳት መጽሐፍትን ማንበብ ገድለ ቅዱሳንን ማንበብ ሲኖር ያችን ቤተክርስቲያን ያሰኛት ስለዚህ እስከ ሞት ድረስ ለመታመን የጸሎት ሰው መሆን በመሀል ጸሎት፣ በቅዳሴ በሰዓታቱ በመሀሌቱ በሰርክ ጸሎቱ በቤተ ክርስቲያን ተገኝቶ መሳተፍ ያጸናናል። እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ። እስከ ሞት ድረስ ለመታመን ንሳ መግባት ቅዱስ ሥጋውን ክቡር ደሙን መመገብ ይቀበል ያንን ስም ማድረግ ይህ ቤተ ክርስቲያን መልአክ የተነገረው መመሪያ የሚያደርገን እሷ ከዚ አገኘን ክብር እናገኛለን። ጉባኤያችን ለአምስት ቀን ያህል ብቻ ብለን አውጀን የሚቀር ሳይሆን ከዚህም በኋላ ባለ ህይወታችን በዚያ ውስጥ መጽናትን እንድንችል። ዓለም እጅግ አስጨናቂ ሆናለች። ወጣቱ ትውልድ እየጠፋን ያለው በዚህ ጥፋት ምንድን ነው? በእግዚአብሔር ቤት እንጠለም ነው እጃችን ላይ የአምኑ ስልክ እያጠፋን ያለው ህፃና ልጆች በልጅነት ምንያቸው ብማይሆን ህይወት ተይዘው በብዙ ጭንቅ ውስጥ ያሉት ከተለያዩ ሰዎች ጋር ባለን አገልግሎት እንገናኛለን። ጭንቅ የበዛበት መውጫው የጠፋው ሸክም የበዛበት ብዙ ትውልድኛ ያለው ከዚህ ሁሉ ረፍት ወደ እኔ አሳርፋችኋል ያለን የእግዚአብሔርን ድምፅ ስንሰማ ነው። በእግዚአብሔር ቤት ውስጥ ጸንተን እስከ ሞት አምነን የመንግስቱ ወራሽ እንድንሆን የአምላካችን እግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ረድኤት በረከት አይለይ። ይቆየል።